አሰላሙ አለይኩም ወረህመቱላሂ ወበረከት። ውድ እና የተከበራችሁ አብዱላ ዚዝ ዩቱብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ርፍርፍ ይበልኝ። ሀገራችንን ሰላም ያደርግልን። ላይክ፣ ሸር ሰብስክራይ አድረጋችሁን አተርሱ። ለሁሉም እንድደርስ ላይክ ሸር አድርጉ። ዛሬ ይዤላችሁ የቀረብኩት አረቢያ መጅልስ ነው። እያንዳንዱ አሳያችኋለሁ። አረቢያ መጅልስ ማዘዝ ለምፈልጉ ሰዎች በቲክቶክ አካውንቴ ትራስ ልብስና አረቢያ መጅልስ መጅልስ መጋረጁ ብላችሁ ሰርች ብታረጉ ታገኙኛላችሁ። እንግዲህ በቴሌግራም ቻናል የዚህ ዘመናዊ ትራስ ልብስና አረቢያ መጅልስ ብላችሁ በዛ ሰርች ብታረጉ ታገኙኛላችሁ ማለት ነው። ይች እንግዲህ ምታምርዬ ባለ ቴክነስ ናት። አያችኋት፣ ይች በጣም ታምራለች። ምታምርዬ አረቢያ መጅልስ ናት። ይኸው እንደምታዋት በጣም ታምራለች ማለት ነው። ይህ ካሬ 11500 ብር ማለት ነው። 11500 ብር ናት እንግዲህ እቺ ብዙ ብዛት የላትም ዘጠኝ ካሬ አካባቢ ናት። ዘጠኝ ካሬ እቺ እንደምትታወቅ ዘጠኝ ካሬ ናት። አቀማመጧ ራሱ በጣም ታምራለች። ውት እንደዚህ በጣም ያምራሉ ማለት ነው። ሁለተኛው ይሄ ደግሞ ውት ይሄን ባለ 20 ቴክነስ ነው ባለ 24 ቴክነስ ማለት ነው። በጣም ያምራል። ጎንድር በወንድር ነው ይሄው ማዘዝ ለሚፈልጉ ሰዎች ይዘዙ። ፈለጋችሁበት ቦታ እናደርሳለን። ፈለጋችሁበት ቦታ እናደርሳለን ማለት ነው። ወስደን እንትር ብለን እንመጣለን። እንግዲህ አረቢያ መጂልስ ያለው ከ11 እስከ 13 ሺ አለ። እንደ ቴክነሱና እንደ ጎንድዱ ይለያያል። ቴክነሱ በ20 በ24 በ28 በ30 ቴክነስ ይለያያል ማለት ነው። እንደ ቴክነሱ በካሬ ማለት ነው። ካሬ እንደዛ ነው። ለምሳሌ ቤት ውስጥ አስር ካሬ ከፈጀባችሁ መቶ ሀያ ሺ ብር ማለት ነው። ያው በካሬያችሁ ልክ ብሎክ ማባዛት ነው። ስድስትም ጠረምቤዛ ለምትሉት ነገር ከአስር በላይ ከሆነ ጠረምቤዛ አብሮ ነው የሚመጣው። ከአስር በታይ ከሆነ 9 8 6 ከሆነ ግን ጠረምቤዛ በግላችሁ ነው የምትገዙት ሰባት ሺ ብር ማለት ነው ጠረምቤዛው። ከአስር በላይ ጠረምቤዛ አብሮ ይሄዳል። ከአስር በታይ ከሆነ ደግሞ ጠረምቤዛ አብሮ አይሄድም። ከአስር በላይ ከሆነ ጠረጴዛው አብሮ ይሰራል ማለት ነው። ይህም ለማሳየት ያክል ስለሆነ ይሄው እንደምታዩት ማለት ነው በጣም የሚያማምሩና ውብ የሆኑ አሉ። እዘዙ፣ ፈለጋችሁበት ቦታ እናደርሳለን። ትራስ ልብስ እና የፍራሽ ልብስ መምረጥ ለምፈልጉ በአካል መጣችሁ መምረጥ ለምፈልጉ ደሴ መጣችሁ መምረጥ ትችላላችሁ። ሀያት ሰፈር አረባያ መጅልስ እና አረባያ መጅልስ የሚሰራው ግን ከሚሴ ውስጥ ነው። ከሚሴ ነው እዛ ነው የሚሰራው፣ ከዛ ነው የሚመጣላችሁ ማለት ነው። የትራስ ልብስ መጋረጁ መምረጥ ትችላላችሁ፣ በአካል መጠን መምረጥ። ሁለት ቦታ ነው ያለው ቦታዬ፣ ደሴ ከሚሴ የስራ ቦታው ማለት ነው። እንደምታዩት ያምራል በጣም አንተምራለች በደንብ ነው። ግን ጨርቁ ይለያያል። በፈለጋችሁ ጨርቅ ማሰራት ትችላላችሁ። ይሄ የዶሮ አረቢያ የምትልስ ጨርቅ ነው። ከላይ በቡኒ ነው የተደረገው፣ በጣም ያምራል። በፈልጋችሁ በልሙጡ ማረግ ትችላላችሁ። አዲስ አሁን የመጣው ጨርቅ አለ በሱ ትችላላችሁ። በፍሬም ማረክ ትችላላችሁ። አሁን ይቻርበ የምትልስ ቀልጥ ያለ አርጋ የምትልስ ያለች ልጅ ይወጣ ነው ያለች ማለት ነው የቅልጥፍ ብላ ታምራለች። ቆሻሻም ትችላለች። ሁሉንም ነገር ትችላለች። እንደምታዋት በቃ ቤት ተብዛስታ አታስቸግርም። ጓዝ አይደለችም። በቃ አስራ አንድ ሺህ አምስት መቶ ብር አስር ካሬ ከሆነ መቶ አስራ አምስት ሺህ ብር ማለት ነው። ከዛ በታይ ከሆነ ደግሞ እንደምታወት ችም ያው ትንሽ ቦግ ያለናት ቤት ታደምቃለች። በሄ እንትሩ ጨርቁ ልሙጥ ነው። ልሙጥ ሳይሆን እንደ አዲስ የመጣው ጨርቅ ነው። ሳሳ ይላል። ይሄ ቢሆንም ጨርቁ እንደምታወቅ ማለት ነው። ሳሳ ይላል። በጣም ቆንጆ ነው። ችምቦክ ትላለች። ትክናሷ ከዛኛው እቺ ትንሽ ጨመር ታደርጋለች። እና ብዙ አጋጣሚ የተለያየ አስቤዛ ማዘዝ ለምፈልጉ ሰዎች፣ የፈርኒቸር ዕቃ ማዘዝ ለምፈልጉ የትራስ ልብስ እና መጋረጁ፣ የፍራሽ ልብስ ምናምን ከስምንት ቀን እስከ አስራ አምስት ቀን ውስጥ ይደርስላችኋል። የአረብያ መጅልስ የምታዙ ሰዎች ከወር እስከ ሁለት ወር እስከ እስከ ሶስት ወር ይፈጅባችኋል። ግን የአረብያ መጅልስ ስጥንትር ስትሉ መጀመሪያ ቃድ ትከፍላላችሁ ከዛ እቃቸው ጨርሶ ሲሄድ አጠቃላችሁ ትከፍላላችሁ ማለት ነው። ምክንያቱም የሚገዛው ማቴሪያል ብዙ ስለሆነ ትራስ ልብስና አረቢያ መጅ- ትራስ ልብስና መጋረጃ ስታሰሩ ግን በ15 ቀን ውስጥ ስለሚያልቅላችሁ ተሰርቶ እቤት ከሄደላችሁ በኋላ ካረጋገጣችሁ በኋላ ሂሳባችሁን ትከፍላላችሁ። ቀድሜ ሂሳብ አልቀበልም። የአረቢያ መጅልሱም ከበድ ስለሚለው እንጂ አልቀበልም፣ እቃችሁ ካለቀ በኋላ ነው።